ሰላም ሰላም የቻናል የቤተሰብ ሰዎች እንዴት ናችሁ? በእያላችሁበት ሰላማችሁ ብዙ ትበል። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የማሳያችሁ አማርኛ ፊደል ነው ማለት ነው። አማርኛ ፊደል ከዘ ፊደል እስከ ፐ ፊደል አሳያችኋለሁ ማለት ነው። የአማርኛ ፊደል እንደምታውቁት ከሀ እስከ ፐ ያለው 34 ፊደል ነው ማለት ነው። ዛሬ ግን የማሳያችሁ ከዘ ጀምሬ እስከ ፐ ነው፣ ግማሹን ማለት ነው። ወደ ላይ ያለውን ከሀ ጀምሬ የሰራሁት ቪዲዮ አለ። ከሀ እስከ ፐ ፊደል እሱን ማየት ትችላላችሁ ገብታችሁ። ዛሬ ማሳያችሁ ግን ከዘ ፊደል እስከ ፐ ፊደል እስከ መጨረሻው ማለት ነው። እሱን ነው ማሳያችሁ። አብራችሁ ከኔ ጋር ጀማሪ የሆናችሁ ፊደል መቁጠር ላይ ላላችሁ ከኔ ጋር አብራችሁ በመቁጠር የፊደሎችን ድምፅ መለማመድ እና ማወቅ ትችላላችሁ ማለት ነው። ጀማሪ ለሆናችሁ ነው። ማንበብ ለምችሉ ደግሞ ለጓደኞቻችሁ ሸር አድርጉላቸው። ጓደኞቻችሁ ይማሩበታል ማለት ነው። ቀጥታ ከዘ ጀምሬ አሳያችኋለሁ። ላይክ ሼር በማድረግ ተከታተሉ። አዲስ የሆናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ሆኑ። ቀጥታ ይዤ የመጣውን ፊደሎችን እናነባለን። በደንብ ያስረዳችኋለሁ። በደንብ እየቆጠርሁ አብራችሁ ከኔ ጋር ቆጥሩ። ደብተርና እስክርቶ በመያዝ ደግሞ ጻፉ ማለት ነው። እሺ አነብላችኋለሁ። እንግዲህ ከመጀመሪያው ከዘ ጀምሬ አብራችሁ ከኔ ጋር አንብቡ። እሺ መጀመሪያ ዘ ዙ ዚ ዛ ዜ ዝ ዞ ይላል ማለት ነው። እንግዲህ ይህ ግድም ሲቆጠር ነው፣ ከመጀመሪያው ወደ መጨረሻ ሲቆጠር እንደዚህ ትቆጥሩታላችሁ ማለት ነው። ከዛ ወደዚህ ትቆጥሩታላችሁ። ደግሞ በደንብ እንዲገባችሁ ከመጨረሻ ወደ መጀመሪያው ደግሞ ትቆጥሩታላችሁ ማለት ነው። ከእኔ ጋር አብራችሁ ቁጠሩ። ከዛ እየደጋገማችሁ እያዳመጣችሁ ቁጠሩ። ዞ ዝ ዜ ዛ ዚ ዙ ዘ። እደግምላችኋለሁ ዞ ዝ ዜ ዛ ዚ ዙ ዘ የሚል ቃል አለው ማለት ነው። ይህንን በደንብ አድርጋችሁ እየደጋገማችሁ ቁጠሩት። እንግዲህ ዘ ፊደል ይህን ይመስላል። ቀጥሎ ደግሞ ከዘ ፊደል ቀጥሎ የምትገኘው ዠ የምትባለው ፊደል ናት። ዠን ደግሞ እንቆጥራለን ዠ ዢ ዣ ዤ ዥ ዦ የሚል ድምፅ አለው ማለት ነው። አሁን ወደዚህ ነው የምንቆጥረው፣ ወደ መጣንበት ዣ ዢ። ይሄ ከብዳ ደግማችሁ ስቆጥሩት ነው የምትይዙት። መጀመሪያ መያዝ ያለባችሁ ወደ ግድብ ነው። እሺ፣ ከዛ አሁንም ደግምላችኋለሁ ዣ ይ ዡ ዠ የሚል ድምፅ አለው ማለት ነው። ዣ ፊደል ኦኬ። ከዚያ ከፊ ቀጥሎ ደግሞ ማንነው የ ነው መጀመሪያ ዘ ከዚያ ከዚያ የ ዩ ይ ያ ይላል ማለት ነው ይ ያ ይዩ ዩ የ ይላል ማለት ነው። የ እሺ፣ እደግምላችኋለሁ። ዮ ይ ያ ይ ዩ እንደዚህ ከያዛችሁ ፊደሉን ማንበብ ትችላላችሁ፣ ቀጥታ ማንበብ ትችላላችሁ። ምክንያቱም ይህን ድምፁን በደንብ ታውቁታላችሁ። ማነው ወደስ ከቆጠራችሁት። ኦኬ፣ ከዘን ዠን የን ከየቀጥላ ደግሞ ደ ነው የምትባለች ደ ትባላለች ደ ዱ ዲ ዳ ዴ ድ ዶ የሚል ድምጽ አላት ማለት ነው። ግድም ግድም ቀላል ነው። ደጋግማችሁ ስትጠሩት ትይዙታላችሁ ማለት ነው። ከዛ ወደዚህ ዶ ድ ዴ ዳ ዲ ዱ ደ ይላል ማለት ነው። ደግምላችኋለሁ። ይህም ደግምላችሁ ከባድ ስለሚሆን ደግማችሁ እንድትጠሩት ነው። ዶ ድ ዴ ዳ ዲ ዱ ደ ይላል ማለት ነው። ደ ኦኬ። ከደ ቀጥሎ ዥ ትባላለች። ይችኛዋ ጀ ትባላለች። ጀ ከላይ ችን ዥ ነው ያልናታል። ይቀራረባሉ የተወሰነ ድምጻቸው። ይችኛዋ ዥ ነው ትባለው። እሺ፣ ደግሞ ጀ ጠበቅ ትባላለች ማለት ነው። ጠበቅ አርገር ትጠሩታላችሁ። እሺ፣ ጀ ጁ ጂ ጃ ጄ ጅ ጆ ይላማን ነው። ከዛ ጆ ጂ ጁ ማለት ነው። እደግመዋለሁ ጆ ጂ ጃ ጂ ጁ ማለት ነው። እንዲያርጋችሁ መለማመድ አለባችሁ። ከዣ ፊደል ቀጥሎ ደግሞ ከዣ ፊደል ቀጥሎ ገ ትባላለች ገ

ጋ ጊ ጉ ገ ይላል ማለት ነው። ገ እንደዚህ ያደርጋችሁ መቁጠር። ከጀ ፊደል ቀጥሎ ገ ነው። ከገ ቀጥሎ ደግሞ ጠ ይባላል። ጠን ደግሞ እንቆጥራለን። ጠን ደግሞ እንቆጥራለን። እሺ፣ ጠ ጡ ጢ ጣ ጤ ጥ ጦ እሺ ከዛ ወደዚህ ጦ ጥ ጤ ጣ ጢ ጡ ጠ ይላን ማለት ነው። እደግምላችኋለሁ ጦ ጥ ጤ ጣ ጢ ጡ ጠ ይላን ማለት ነው። ጠ ኦኬ፣ ከዛ ጨ ነው። ጨ ጩ ጪ ጫ ጬ ጭ ጮ ከጠ ፊደል ቀጥሎ ጨ ነው። እሺ አሁን ወደዚህ እንቆጥረዋለን። ጮ ጪ ጬ ጫ ጩ ጨ የሚል ድምፅ አለው ማለት ነው። ስለዚህ ከጠ ፊደል ቀጥሎ ጨ ይባላል። ጨ ፊደል ቀለበት ቀለበት ያለው ነው። ከግሩ ጠ ደግሞ ምንም ቀለበት የለውም፣ ሆኖ አጻጻፉ ግን የሆነ አቀማመጡ ተመሳሳይ ይመስላል። አንዳንድ ተማሪዎች ያመሳስሏቸዋል። እነዚህ ግን ጨ ፊደል የው ቀለበት አለው ከግሩ ከግሩ ማለት ነው። ጠ ደግሞ የለውም ማለት ነው። ይህንን ማየትና ማስተዋል አስፈላጊ ነው ማለት ነው። እሺ ከጨፊደል ቀጥሎ ደግሞ ይባላል ጶ ይላል ማለት ነው። እሺ ከዛ ጶ ጵ ጴ ጳ ጲ ጱ ጰ ይላል ማለት ነው። እደግምላችኋለሁ ጶ ጵ ጴ ጳ ጲ ጱ ጰ ከዚህ ከጨ ፊደል በታ ያሉ ፊደሎች ትንሽ ተመሳሳይነት ድምፅ አላቸው ጸ ጠ ጨ ሚል ፊደል ስላላቸው በደንብ አርጋችሁ ደጋግማችሁ ቁጠሯቸው እንዲገባችሁ ማለት ነው። ከዚህ ጋር ትንሽ የምትቸገሩ ፊደል ቁጥራችሁ ከዚህ ላይ ስደርሱ ነው የተወሰነ የሚያስቸግራችሁና እየደጋግማችሁ በመቁጣት ትይዙታላቸው። አሁን ይች ፊደል ጰ የሚል ድምጽ ነው ያላት። ጳ በከንፈራችሁ ጠበቅ አርጋችሁ መጥራት ማለት ነው። ኦኬ ቀጥላ ከጰ ፊደል ቀጥላ ደግሞ ጸ ትባላለች። ጸ ጹ ጺ ጻ ጼ ጽ ሶ ይላል ማለት ነው። ከዚያ ወደዚህ እንቆጥረዋለን። ሶ ሲ ሱ ይላል ማለት ነው። ከፀ ፊደል ቀጥላ ደግሞ አሁንም ፀ ነው የምትባለው። ፀ ነው የምትባለው ተመሳሳይ ድምፅ ነው ያላቸው። ፀ ነው የምትባለች፣ ፀ ትባላለች። እች ራሶ ማለት ነው። ሱ ሴ ስ ሶ እነዚህ ፊደሎች እንግዲህ በድምፅ ተመሳሳይ ናቸው፣ በቅርጽ የተለያዩ ሞክሼ ይባላሉ። ሶ ስ ሴ ሳ ሲ ሱ ሰ ይላል ማለት ነው። እንደዚህ አድርጋችሁ መቆጠር ወደዚህ ስትቆጥሩት በደንብ ነው በደንብ ነው የምትይዙት ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ እንደዚህ አድርጋችሁ ተለማመዱ ማለት ነው። ኦኬ፣ አሁን ደግሞ ከጸ ፊደል ቀጥሎ ደግሞ ፈ ትባላለች። ፈ ፈ ፉ ፊ ፋ ፌ ፍ ፎ ትላለች ማለት ነው። ከዛ ወደዚህ እንቆጥራለን። ፎ ፍ ፌ ፋ ፊ ፉ ፈ እደግምላችኋለሁ። ፎ ፍ ፌ ፋ ፊ ፉ ፈ። እንደዚህ አርጋችሁ ተለማመዱ። አሁን መጨረሻው ጋር ደርሰናን መጨረሻ ላይ ያለችዋ ፐ ትባላለች። ፐ በከንፈራችሁ ላላ አድርጋችሁ መጥራት ፐ ፑ ፒ ፓ ፔ ፕ ፖ የሚል ድምፅ ይኖረዋል ማለት ነው። ከዚያ ወደዚህ መቁጠር ፖ ፕ ፔ ፓ ፒ ፑ ፐ እንደዘርጋችሁ ማለማመድ እደግምላችኋለሁ። ፖ ፕ ፔ ፓ ፒ ፑ ፐ ትንሽ ፈጠን እናር ያለው ይመስለኛል። እናንተ ቪዲዮን እየደጋገማችሁ ዩ ተለይ ጀማሪ የሆናችሁ ፊደል መቁጠር ላይ ላላችሁ ተማሪዎች ይህ ቪዲዮ ለእናንተ ነው። በደንብ አድርጋችሁ ብትከታተሉ አማርኛ ካላወቃችሁ ታውቁበታላችሁ ማለት ነው። ይህን ብቻ በመከታተል ለበለጠ ታች በማስቀምጠው ደውላችሁ አናግሩኝና በቅርቡ አማርኛ እንድታውቁ አግዛችኋለሁ፣ አስተምራችኋለሁ ማለት ነው። በኦንላይን እያስተማርን እንገኛለን፣ እናስተምራችኋለን ማለት ነው። የዛሬ ቪዲዮ ከዘ እስከ ፐ ነበር። በሌላ ቪዲዮ ደግሞ በቃል ምስረታም በረፍተ ነገር እመጣለሁ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከመለስ፣ ሰላም ሁኑ። ቻው